አዲስ ቀን ላይ ነው የምትገኙት፣ ተመልካቾቻችን ከኛ ጋር ስለሆናችሁ እናመሰግናለን። እስከ ሶስት ሰዓት ድረስ ቆይታ እናደርጋለን። አሁን ሰዓቱ የዶት ስትሪም ነው። በተለይም ደግሞ በማህበራዊ ትስስር ገጾች ትኩረት የሳቡ ጉዳዮች ምንድን ናቸው ሲል ቀደም ሲል የነገረንን መረጃ እንዲሁም ደግሞ ሌሎቹን አካቶ ከኛ ጋር ቆይታ ሊያደርግ ንብረቴ ተሆነ እዚህ ስቱዲዮ ይገኛል። ከእሱ ጋር ቆይታ እናደርጋለን በድጋሜ። እንኳን ደህና ቆያችኝ። እንግዲህ በትላንትናው ዕለት በማህበራዊ ሚዲያ ላይ በርካታ ሰዎች ሲነጋገሩባቸው የነበሩ ጉዳዮች አሉ፣ እነሱ እናነሳለን። የመጀመሪያው መረጃችን የሚሆነው ትላንት በተለያዩ መገናኛ ብዙኃን የተላለፈው የጠቅላይ ሚኒስትሩ ከነጋዴዎች ጋር የነበረው ውይይት በርካቶች በማህበራዊ ሚዲያ ላይ ምሽት ከተላለፈ በኋላ የተነጋገሩበት ጉዳይ ነበረ። በዋናነት ጠቅላይ ሚኒስትሩ የአነሱት ከነጋዴዎች ጋር በነበረው ውይይት የሙስና ጉዳይ በርካቶችን የሳበ ጉዳይ ነበር። በተለይ ከነጋዴዎቹ ጥያቄ ቀርቦላቸው የአውቶሜሽን ስራዎች መበራከት እንዳለባቸው እና ይሄ ከሙስና ጋር ተያይዞ አገልግሎቶችን በቀላሉ ማግኘት እንዳለባቸው ሲያነሱ ነበርና ጠቅላይ ሚኒስትሩ በምላሻቸው ሀምሳ በመቶ የሚሆነውን የሙስና ስርዓት በነጋዴዎች በኩል የሚፈጸም ስርዓት ነው። ያንም መከላከል ከቻሉ ሙስናን እዚህ ሀገር ላይ ማስቀረት ይቻላል። ነጋዴዎቹ፣ ባለሀብቶቹ ባይተባበሩ ኖሮ ሙስናን የሚጠይቅ ሰው ባልነበር የሚል የመለሱት መልስ በርካቶችን ቀልብ ሳቢ እያነጋገረ ነበር። እሳቸው እንግዲህ ነጋዴዎቹ በተለይ ዛሬ የሆኑ ሙስና ቀበላል ያላቸውን ባለስልጣን ከሚኒስትር ጀምሮ እነዚህ ነጋዴዎች ወይም ደግሞ ግለሰቦች ማሳወቅ ቢችሉ ሀያ አራት ሰዓት እንኳን ማሳደር እንደማይችሉ ና በቁጥጥር ስር መዋል ወይም ደግሞ ተጠያቂ ማድረግ እንደሚቻል የመለሱበት መንገድ በርካቶች ሲነጋገሩበት የነበረ ጉዳይ ነው። እንግዲህ መንግስትም በተለይ ሙስና ለመከላከል ያለውን ቁርጠኝነት ያሳየ በሚል በርካቶች ሲነጋገሩበት ነበረ። እሳቸውም በተለይ ኢትዮጵያ ውስጥ አሁን በመንግስት ደረጃ ወይም ደግሞ መንግስታዊ ሌብነት የለም። ነገር ግን በዚህ በፒቲ ኮራፕሽን ውስጥ የሚሳተፉ ሰዎች ሊኖሩ ይችላሉ። ይህንንም የሚያበረታቱ ግለሰቦች የሚሰጡ ግለሰቦች አሉ። ከነዚህም ውስጥ ደግሞ ጉዳያቸውን በቀላሉ ማስጨረስ የሚፈልጉ ባለሀብቶች ናቸውእና ናቸው ና ይህንን ማስቀረት ከቻለን ሙስናን መከላከል እንችላለን። ሀምሳ በመቶ የሚሆነ የሙስና ሂደት የሚያልፈው በባለሀብቶች በኩል ነው። ና እናንተ ተባበሩን እኛ ግን ሙስናን ለመከላከል ቁርጠኞች ነን የሚል ያስተላለፉበት መልእክት በርካቶችን እያነጋገረ ነበር ከኤክስፖርት ጋር ከኢንቨስትመንት ጋር ተያይዞ ከተለያዩ ጥያቄዎች አንስተው እንግዲህ ነጋዴዎቹ፣ ጠቅላይ ሚኒስትሩ ሰፋ ያለ ማብራሪያ ሰጥተዋቸዋል። በትናንትና ሁለት ይህም እንግዲህ ማህበራዊ ሚዲያ ላይ በተለይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ አማራጮች ካስተላለፈው በኋላ በርካቶች ሀሳባቸውን ሲሰጡበት የነበረው ጉዳያችንና የመጀመሪያው ጉዳያችን ይሄ ነው። ሁለተኛው ጉዳያችን ደግሞ እንግዲህ በርካቶች ትናንት ሲነጋገኑበት የነበረ ጉዳይ ነው። ይህ በምስሉ ላይ የምንመለከተው ወጣት እንግዲህ የወላይታ ዲቻ ደጋፊ ነው፣ ሞቱን በፌስቡክ የተረዳ ሰው ነው። እንግዲህ በርካቶች በጣም ሲነጋገሩበት የነበረው ትናንት ይሄ መረጃ ነው። የወላይታ ዲቻና የሲዳማ ቡና የኢትዮጵያ ዋንጫ ፍጻሜ ጨዋታ በአዲስ አበባ በዝግ ስታዲየም መደረጉን ታስታውሳላችሁ። ከዛ ጋር ተያይዞ እንግዲህ በጸጥታ ኃይሎች በተወሰደ እርምጃ ይሄ ግለሰብ እንደሞተ ተደርጎ በማህበራዊ ሚዲያ በስፋት ሲሰራጭ ነበረ። ትናንት እንግዲህ በኢትዮጵያ ቴሌቪዥንም ቀርቦ ሰጠው መረጃ ሰምታችኋል። እና የማህበራዊ መገናኛ ዘዴዎችን የምንጠቀምበት መንገድ ምን ያህል አሳሳቢ እንደሆነ እንመለከታለን። እንግዲህ ቤተሰቦቹ በተለይ ልጁ ቃል በቃል ሲናገር ትናንት ኢትዮጵያ ቴሌቪዥን ላይ ሰምታችሁት ከነበረ የማህበራዊ ሚዲያን መረጃ ተመልክተው ቤተሰቦቹ በተለይ እናቱ ለቅሶ ተቀምጠው እንደነበረ የተነገረበት መንገድ በርካቶችን የሚያሳዝን ጉዳይ ነው እና ይህ ማህበራዊ ሚዲያ የምናስተላልፋቸው መረጃዎች ምን ያህል ጥንቃቄ ተደረጉባቸው ናቸው የሚለው በጣም እዚህ ላይ እንመለከታለን። የተሳሳተ መረጃን በመከተል በተ መጀመሪያ የመጀመሪያ የምትጎጁ ቤተሰቦችን ከዛ ሲቀጥል ደግሞ ሀገርን አሁን በሁለቱ የእግር ኳስ ደጋፊዎች መካከል ግጭትን ለማስነሳት የሚመስል በማህበራዊ ሚዲያው ላይ ሲተላለፍ የነበረው መረጃ አንዱ ይሄ ነው። እንግዲህ የግለሰብም እንደ ሞት አድርጎ የቀረበበት መንገድ በጣም አሳዛኙ ክስተት ነው። ትናንት ልጁ ቃል በቃል ሲናገር እንደነበረው ይህ የሞቱ ዜና በማህበራዊ ሚዲያ ሲሰራጭ እሱ ግን የሁለተኛ ዲግሪውን የጥናት ጽሑፍ በዩኒቨርሲቲ እያቀረበ ነበረ። ይህን እንደ ሲመለከት በጣም ድንጋጤ ይሰማውና መጀመሪያ ለእናቱን የደወለው እናቱን ከልቅሶ ላይ ማስነሳትና ቤተሰቦቹን ማረጋጋት እርምጃዎችን እንደወሰደ ተናግሯል። ከዛ በኋላ ነገሮች መረጋጋታቸውን ነው ያሳወቀው። ቀደም ብሎም የፌዴራል ፖሊስ የሰጠውን መግለጫ ታስታውሳላችሁ። አዲስ አበባ ውስጥ ምንም አይነት የጸጥታ ችግር አልተከሰተም። ጨዋታው በዝግጅት ተካሂዶ በሰላም መጠናቀቁና ሲዳማ ቡና ዋንጫ ባለቤት መሆኑን እናስታውሳለን። ነገር ግን የማህበራዊ መገናኛ ብዙሃን ከዛ በኋላ ነገሮችን ወደፊት እያመጡ የሄዱበት መንገድ በተለይ ማህበራዊ ሚዲያው የምንጠቀምበት ስርዓታችንን አንዱ የሚያሳይ ሆኖ መጥቷል። እንግዲህ እንደው ዝም ብሎ በጭፍኑ ማህበራዊ ሚዲያው እንደዚህ አይነት መንገድ ማስተላለፊያ ብቻ ነው ማለት ከባድ ነው የሚሆነው ነገር። ግን በተደጋጋሚ ደግሞ እንደዚህ የክፋት መልክቶች ሲተላልፉ እንመለከታለን። በተቃራኒው ደግሞ ማህበራዊ ሚዲያ ለበጎነት የሚጠቀሙ ለተቸገሩ የሚደርሱ ወገኖች ደግሞ በስፋት አሉ። ግን አሁን ኢትዮጵያ ውስጥና በተለይ እንደዚህ ባላደጉ ሀገራት የመረጃ ስርዓታችን በደንብ ባልተበጀበት ሀገር ማህበራዊ ሚዲያው ይዞት የሚመጣው መረጃ ካልተጣራ በስተቀር በርካቶችን እንደሚያሳስት በዚህ ልጅ መማር እንችላለን። በተለይ አብዛኛው ማህበረሰብ አሁን ላይ ከማህበራዊ ሚዲያው የሚመለከተው መረጃዎች ወደ ገደል እንዲገቡ እያደረጋቸው ነውና ምናልባት አጠቃቀም ላይ ጥንቃቄ ማድረግ ይገባል የሚለው ብዙ ጊዜ የሚነሳ ነው። በርካቶች ው በእጃቸው ባለ ስልክ በቀላሉ ነገሮችን ማግኘት የሚችሉበት ዘመን ላይ ነው ያለ ነው እና ምናልባት ከዚህ ጋር ተያይዞ በርካቶች ሲጠቀሙ ጥንቃቄ ማድረጉን ቢያስቡበት የሚለው ሀሳብ ላይ ትኩረት ቢያደርጉ የተሻለ ነው የሚለው ሀሳብ ገንቢ ይመስለኛል። በጣም ትክክል ሀሳብ ነው ያነሳሽ። እነዚህ የማህበራዊ ሚዲያን ስናነሳ እንግዲህ፣ ቀደም ብለሽ አንቺ እንዳልሽው ማንም ሰው አሁን በስልኩ ፎቶ ያነሳል በስልኩ ይጽፋል፣ እና ያም መረጃ ምንም አጣሪያ ሳይደረግበት ወደ ማህበረሰቡ ይለቀቃል። ማህበረሰቡ ደግሞ በቀጥታ ያንን የሚቀበል ከሆነ፣ ምንም አጣራት ሳያደርግ የሚቀበል ከሆነ በጣም ብዙ ችግሮችን ይዞ ይመጣል፣ እና ይህ አንዱ ማሳያችን ነው። ከዚህ ቀደምም እኮ በተለይ አሁን ማህበራዊ ሚዲያ እየሰፋ መጥቶ ማህበራዊ ሚዲያው ትልቁ ችግሮን እንጂ ዋና ነው። እና መገናኛ ብዙሃን ራሱ በጥንቃቄ መረጃዎችን እስካላወጡ ድረስ ሰዎችን የሚያወዛግቡ መረጃዎች ተፈጥሮ አፍሪካ ውስጥም ችግሮች ተነስተው እንደነበር እናስታውሳለን። የዘርግጭቶች ሁሉ የሚነሱት ከዚህ ከመገናኛ ብዙሃን የመረጃ ጥንቃቄ ጋር ተያይዞ ነው። አሁን ደግሞ ማህበራዊ ሚዲያ በሁሉም እጅ ያለ ማህበራዊ ሚዲያ ነው። ማንም ሊቆጣጠረው አይችልም። እና ሰዎች የማህበራዊ ሚዲያዎችን በተለይ በማጥራት ሁለተኛ መንገድ ሄደው በማጥራት መረጃዎችን የሚቀበሉበት ስርዓትን ቢከተሉ ጥሩ ይሆናል። አንዱ ትልቁ ማሳያና ትናንት ማህበራዊ ሚዲያ ሰዎች ሲነጋገሩበት የነበረ ጉዳይ ይሄ ነው። ሌላኛው ጉዳያችን የገለቴ ቡርቃ ጉዳይም ትናንት በርካቶች ሲነጋገሩበት የነበረ ጉዳይ ነው። የአትሌቶች ጥቃት እንግዲህ በተለይ ምስራቅ አፍሪካ ኢትዮጵያና ኬንያ ውስጥ ጎልቶ የሚወጣ ሆኗል። ሁለቱ ሀገራት ደግሞ በዓለም አቀፍ ደረጃ ባንዲራቸው የሚሰቀልበት መድረክ አትሌቲክሱ ነው። ከዛ ጋር በተቃራኒው ደግሞ በነዚህ ሀገራት የአትሌቶች ጥቃት ከፍ ብሎ እየተነሳ መጥቷል። ትናንት እንግዲህ ገለቴ ቡርቃ በሚዲያ ቅርባ በኢትዮጵያ ቴሌቪዥን የአፋን ኦሮሞ ቻናል በገመራ ሾ ላይ ጉዳዩን ካቀረበችው በኋላ በርካታ መገናኛ ብዙሀንና የማህበራዊ ሚዲያዎች የተቀባበሉት ነው ያለው እንግዲህ ከባለቤቷ ጋር የተፈጠረው ጉዳይ በጣም በርካቶችን እያነጋገረ ፌዴሬሽኑም ትናንት መግለጫ እንዲሰጥ ያስገደደ ጉዳይ ሆኑ። በርካቶች በተለይ እኛ በዶት ስትሪም አማራጫችን መረጃውን ካወጣ ነው በኋላ ኮሜንት ሰዎች እየሰጡ ነበር። እና እሱን ስመለከት በተለይ የኢትዮጵያ ምልክት ናቸው አትሌቶች እነዚህ አትሌቶች ላይ የሚደርሰውን ጉዳይ መንግስት ሊከላከል ይገባል፣ ሊጠብቃቸውም ይገባል። በዚህ ደረጃ የኢትዮጵያ ምልክት የሆኑ የኢትዮጵያ አምባሳደሮች ናቸውና የሀገርሽን አምባሳደር፣ የሀገርሽን ተወካይ በዚህ ደረጃ ጥቃት ማድረስና ዝቅ ማድረግ ተገቢ እንዳልሆነ በርካቶች ሀሳባቸውን እየሰጡበት፣ በርካቶች እየተነጋገሩበት ያለ ጉዳይ ነው። እንግዲህ ለረጅም ዓመታት ሲጓተት የመጣ ጉዳይ ነው። የፍርድ ቤት ጉዳይን እሱ አንስታለች ሌሎች ሌሎች ጉዳዮችንና እኔ ተሰሚ ለሆን አልቻልኩም፣ መሰማት አልቻልኩም፣ በደል ተፈጽሙብኛል በሚል ለመገናኛ ብዙሀን ጉዳይ ጉዳዩን ከወጣችሁ በኋላ በርካቶች እየተነጋገሩበት ያለ ጉዳይ ነው። ይሄ ጉዳይ ኬንያ ውስጥ በስፋት ሲፈጸም የነበረ ነው። ኬንያ ውስጥ እንዲያውም አትሌት እስከ ሞት ያደረሰ ጥቃትም ተፈጽሞ ያውቃል። ከዚህ ቀደም መረጃዎች ሲተላለፉ እንደነበረ እናውቃለን። ኢትዮጵያ ውስጥ ደግሞ በዚህ ደረጃ ሀብት መዘረፍ፣ ልምምዳቸውን በቀላሉ መስራት እንዳይችሉ ጥቃቶች ይደርስባቸዋል። ጥቃቶችን የሚያደርሱት ደግሞ አንድም የቅርብ ቤተሰብ ሁለተኛ ደግሞ በስፖርቱ መስክ ያሉ የሚያሰለጥኗቸው አሰልጣኞችና ረዳቶቻቸው ናቸው። ና እንዲህ አይነት ጥቃቶች በቅርብሽ ሰው ነው የሚደረገው። በቅርብሽ ሰው የሚደረግ ጥቃት ደግሞ ተዳፍኖ የመቅረቱ ጉዳይ በጣም ሰፊ ነው። ና ዛሬ ገለቴ ቡርቃ ለሚዲያው ወታ ይህን ጉዳይ ይፋ አድርጋለች። በቀጣይ እንግዲህ የሚሰጠውን መፍትሄ የምንና ይሆናል። ነገር ግን የአትሌቲክስ ፌዴሬሽን የዘገየ ውሳኔ ቢሆን ትላንት በመግለጫው ያነሳው በቀጣይ አትሌቶችን ከጥቃት የሚከላከል ተቋም አቋቁማለው ብለዋል። ይሄ በጣም የዘገየ ጉዳይ ነው። እንዲህ አይነት ነገሮች በስርዓት ቢበጁና ተቋማት ቢኖር ኖረው ትላንት ገለቴ ቡርቃ በሚዲያ ቀርባ ባላለቀሰች ነበር፣ ጥቃቶችን ባልተፈጸሙ ነበር። ነገር ግን አሁንም ቢሆን እንዲህ አይነት ተቋማት መጠናከር አለባቸው። የገለቴ ቡርቃ ያቀረበችው ቅሬታ እና የደረሰባት በደል ደግሞ በቅርቡ መፍትሄ ያገኛል ብለን እንጠብቃለን። ማህበራዊ ሚዲያ ላይ ግን በርካቶች ሲነጋገሩበት የነበረው ሌላኛው ጉዳይ ነው። ሌላኛው ጉዳያችንን ስንመለከት ወደ አሜሪካ ይወስደናል። እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከወሰኗቸው አንድ ትልቁ ውሳኔ የሃርቫርድ ዩኒቨርሲቲ የዓለም አቀፍ ተማሪዎችን እንዳይቀበል ክልከላ የጣሉበት መንገድ ነበር። ከዛ በኋላ ጉዳዩ ወደ ፍርድ ቤት አምርቶ ፍርድ ቤት እግድ ጥሎ እንደነበረ ይታወቃል። በትላንትና ዕለት እንግዲህ የአሜሪካ ውጭ ጉዳይ መስሪያ ቤት የዓለም አቀፍ ተማሪዎች ወደ ሃርቫርድ ዩኒቨርሲቲ ጉዟቸውን እንዲቀጥሉ ትዕዛዝ አስተላልፏል። በተለይ የቪዛ እገዳዎች በተለያዩ ሀገራት ያሉ ኤምባሲዎች ለተማሪዎቹ ቪዛ እንዳይሰጡ ፕሬዚደንቱ ከልክለው ነበረ ለተወሰነ ጊዜ ሲተገበር ነበር። በኋላ የፍርድ ቤት ውሳኔን ተከትሎ ዓለም አቀፍ ተማሪዎቹ አሁን ወደ ዩኒቨርሲቲው እንዲመጡ የቪዛ አገልግሎታቸው በየቆንስላዎችና በየኤምባሲዎች እንዲፈቀድ ትላንት የውጭ ጉዳይ ሚኒስትር ትዕዛዝ አስተላልፏል። ይህ ለዓለም አቀፍ ተማሪዎች ትልቅ እፎይታ ነው የሚሰጥ ይመስለኛል። በተለይ የምርምር ስራቸውን ጀምረው ትምህርታቸውን ጀምረው የተለያዩ ምርምር ስራዎችን ለማጠናቀቅ በተለያዩ ሀገራት እየወጡ ተማሪዎች ወደ አሜሪካ አይመለሱም ተብሎ ነበረና ያንን እፎይታ ሰጥቷቸዋል። በርካታ ተማሪዎችም ጥያቄያቸውን ሲያነሱ ነበረ። የትላንቱ የውጭ ጉዳይ ሚኒስትሩ መረጃ ይህንን የሚያቃልሉናል። የመጨረሻው መረጃችን የሚሆነው ወደ ጋዛ ይወስደናል። ጋዛ እንግዲህ ወደ ሀያ ወራት አስቆጠሩ። በእስራኤልና ሀማስ መካከል የተፈጠረው ግጭት በርካቶችን ለሞት እየዳረገ በርካታ ውድመቶችን እያደረሰ የቀጠለ ጦርነት ነው። ትላንት የፊልስጤሙ መሪ መሐሙድ አባስ አንድ መልእክት አስተላልፈዋል። በተለይ ለፈረንሳዊ ፕሬዚደንትና ለሳውዲ አረቢያው ልዑል ደብዳቤ ጽፈዋል። ሀማስ ትጥቅ ይፍታና አካባቢው ሰላም ይፈጠር የሚል እና ዓለም አቀፉ ማህበረሰብ ለፍልስጤም ድጋፉን ያድርግ የሚል ሀሳብ ነው። ደብዳቤ ለሁለቱ መሪዎች ልከዋል። ሁለቱ መሪዎችም የተቀበሉት ሀሳብ እንደሆነ በርካታ መሪዎች እየተናገሩ ነው። በጋዛም በፍልስጤምም እንግዲህ አጠቃላይ ሰላምን ለማረጋገጥ የሐማስ ታጣቂዎች ትጥቃቸውን ያውርዱ እና ዓለም አቀፍ ድጋፎች በፍልስጤም ውስጥ ይደረጉ፣ የተረጋጋ መንግስት ይኖረን የሚል መልእክት አስተላልፈዋል። በደብዳቤያቸውም እንግዲህ ሀማስ ትጥቁን ከፈታና ዓለም አቀፍ ድጋፍ በዛ አካባቢ ከተደረገ በቅርቡ ምርጫ ማድረግ እንደሚቻል እና ይህንን በማድረግ የአካባቢውን ውጥረት መከላከል ይገባል የሚል መልእክት አስተላልፈዋል። እንግዲህ በእነዚህ ሃያ ወራት በእስራኤልና ሐማስ በተደረገ ጦርነት ወደ 5400 የሚደርሱ ፍልስጤማውያን ወይም የጋዛ ዜጎች ህይወታቸው አልፈዋል። ይህ በጣም በርካቶችን እያነጋገረ ያለ ጉዳይ ነውና የመሪው መልእክት ተተግብሮ አካባቢው ከግጭት ይወጣሉ የሚለውን በቀጣይ የምንመለከት ይሆናል። የሳቸው መልእክት እንግዲህ ሀማስ ትጥቅ ፍታ ወደሚለው መጥቷል አሁን ላይ። እናመሰግናለን። ንብረቴ መልካም